ሁኔታው እንዴት ነው ግን፣ ከትያውን አላህ ስብሐነ ወተዓላ ነው የሚያውቀው። አሁን ጥያቄው ምንድነው? የወንድማችን ካልተቀበረ ሰውየው ለምሳሌ፣ እንስሳት ቁርጥምጥም አድርጎ ከበላው የቅብር ጥያቄና ቅጣት የለበትም? በደንብ አለበት። እሺ፣ ባህር ውስጥ ገብቶ እስከሆነ ካልተቀበረ ይህ ሰውዬ ሰመጠ፣ እዛው ሞተ፣ የቅብር ጥያቄ አለበት? አዎ አለበት። መኪና ገጨው በቃ ምንም ሳያስቀር አፈርድም ያስበላው ይህ ሰውዬ የቅብር ጥያቄ አለበት ወይ? አይቀርም።

ይሄም ሰው አሉ ነቢያችን ሰለላሁ አለይሂ ወሰለም ከእለታት አንድ ቀን ልጆቹን ሰበስበና፣ አደራ ልጆች፣ ከሞትኩ በኋላ እንዳትቀብሩ፣ ይልቁንስ አስክሬኒን አቃጥሉትና አመድ ሲሆን ባህር ላይ በትኑት ብሎ ተናገረ። ሞተ። ይሄ ሰው ልጆቹም ይህን ዛዝ የፈጸሙ አቃጠሉት። አስክሬኑን ምን አደረጉት? አመድ ከሆነ በኋላ ባህር ላይ በተኑት። ፈጀመዐላሁ ሱብሓነሁ ወተዓላ ጀሰደሁ ወአቃመሁ አማሙ

እውቀት ያንሰዋል፣ ነገር ግን በጣም አላህን ይፈራ ነበር፣ ያውቅ ነበር። እዚያ አላህ ስብሓነው ተዓላ እኔም በመፍራትህና በኀጢአትህ ምክንያት ኃጢአትህን ምሬልሃለሁ እኛ አለው። አላህ ስብሓነው ተዓላ የውስጣቸውን ፍላጎት ማነው ፍራቻ፣ በደንብ ያለ እዲናቸውን በደንብ ያዳምጣል፣ ያውቃል። ቃል ከኀጢአትህ በማፈረህ ምክንያት ከእኔ ፊት ከአንተ ፊት እንዳልቆም ብዬ ነው፣ በዚያው ሁሉ ኃጢአት አፍሬ ነው ምር ላለሁ አለ አሁን ከዚህ ማስረጃ ልንወስዶ የፈለግኩ ምንድነው የፈለገ በአመድ ብትቃጠል እራሱ ከእርሱ ፊት ትቆማለ የቀብር ህይወት ትኖራለ ሰውየው ከላይ እኮ ስናየው እኛ ስናየውኛ ቀብሩን ብንከፍት ራሱ በስብሰው ነው የምናገኘው አለ ነገር ግን አላህ ስብሓነው ተዓላ የቀብር ቅጣት እንዳለ በነቢዩ ዐለይሂ ወሰለም በኩል ነግሮናል ከይፍያውን ግን ማነው የሚያውቀው እራሱ አላህ ስብሓነው ተዓላ ነው ያን ለምን አላየንም እኛ ለምን አልሰማንም ብላችሁ ልጠይቅት ትችላላችሁ ለምን እንድንሰማ እንድናይ አልተደረግንም ነቢዩ ዐለይሂ ወሰለም መልሱን ተናግረዋል

እንዳው ዳግም አትቀባበሩም ብዬ ባልፈራ ኖሮ እንጂ አሉ። ለደዓውቱ ላ ዩስሚዓኩም ዓዛበል ቀብር፣ አላህ የቀብር ቅጣትን እንዲያሰማችሁ ለምኝላችሁ ፈተስምዑን ትሰሙ ነበር፣ ታዩ ነበር አሉ። ነገር ግን ዳግም አንድም ወደ ቀብር አትሄዱም ነበር አሉ። ያን ያሉ ነብ ስ ላ ስለም ይሰሙ ነበረ እኒ አለ አራ ማላ ተረውን ይላሉ፣ ወአስመዑ ማላ ተስምዑን ይላሉ። እናንተ ማታዩትን እኔ አያለሁኝ፣ እኔ እናንተ ማትሰሙትን እኔ ይሰማለሁኝ አሉ። ይሄ ነው

ማን እንደሚቀጣ ያዩ ነበር፣ ይሰሙ ነበር። እያለፉ አላህ ስብሐነሁ ወተዓላ ያሳያቸዋል። ሐታ እየሰገዱ ሶላት የጀነትን ጸጋ ከፊታቸው አምጥቶላቸው እንደነበር አይተው እንደነበር ይህንን በቡኻሪና ሙስሊም ላይ ተዘግቧል። ነቢያችን ሰለላሁ ዐለይሂ ወሰለም እኛ የማናየውን ያያሉ፣ የማንሰማውን ይሰማሉ። ሌላው ከተሰጣቸው ተአምር በዚሁ የከፊት ልክ እንደምናየው ሁሉ ከኋላቸው ልክ እንደዚያው ያዩ ነበር። ያ ማለት ምንም ሳይዞሩ ከኋላ ያለውን ከፊታቸው አምጥቶ አላህ ያሳያቸዋል። ይሄ ከተሰጣቸው አንደኛው ተአምር ነበር። ነቢያችን ስለ ላ ስለም ከዕለታት አንድ ቀን ሶላት እያሰገዱ እያለ አንድ ሶሓባ እሳቸው እያሰገዱ ነው፣ ልብ በሉ፣ ኢማም ሆነው እያሰገዱ ነው። አንደኛው ሶሓባ ርኩዕ፣ ላይ ነቢያችን ስለ ላ ስለም ልክ ሲወርዱ ረካው እንዳያልፈኝ ብሎ ገና መስጅዱ ግብት እንዳለ ሶፉ እስኪደርስ ድረስ ገና ከበሩ አላሁ አክበር ብሎ ርኩዕ ወርዶ አጎንብሶ እየተረማመደ ሄደ። ይሄ ስተት ነው የማድረግ አጎንብሶ ከበር ጀምሮ እየተረማመደ ሄደ። ሄደና ሶፉ ላይ ደረጃ እንትን ቆመ፣ ሄደ። ከዚያ በኋላ ይሄ ሰውዬ ምን አደረገ? እሺ። እነሆ ኢየሱስ የዓለም ብርሃን ነው፣ ኑ ሙስሊሞች እያለ ነው። አንድ አስገብት፣ ከቅርታ ጋር ቴዲ፣ ና ግባ። እሺ፣ ላኩለት፣ አስገብት፣ ልጨርስ፣ ና እና ኮሜንት ላይ ደጋግመህ ጽፈ፣ ግባ፣ አስገብት፣ አድሜያቸው አስገብት አለ። እሺ እና ምንድነው ነቢያችን ሰለላሁ አለይሂ ወሰለም እያሰገዱ እያለ እያሰገዱ እያለ ይሄ ሰውዬ እንደዚህ ሆኖ ገባ። አይተውታል? አላዩትም። ለእኛ ስናየው አላዩትም። የሚገርመው ሰግደው እንደጨረሱ ነቢያችን ሰለላሁ አለይሂ ወሰለም ወዳ ዘወር አሉና ና አሉት። ቀጥታ መጣ። ስትገባ ጀምረህ ርኩዕ ወርደህ ለምን ገባህ አሉት። ይፈርቻው ዳህረ ካው እንዳል አላህ መልክተኛ፣ አለ ከኋላ ምን እንደምትሰሩ ልክ ከፊቴ ማያችሁአለሁና፣ ሁለተኛ እንዲህ አታድርግ አሉት። አያችሁ ነብይ ሰለላሁ ዐለይሂ ወሰለም ልክ ከፊታቸው እንደሚያዩ ከኋላ የሚሰራውን ሁሉ ያያሉ። መዞር አይጠበቅባቸውም። ለዚህም ነው በአንድ ሐዲስ ላይ ሲገለጹ እናታችን አሻ ስትገልጻቸው ማካለ የልተፊቱ የምለተን ነው ወደ ግራም ወደ ቀኝ አይዛዛሩም ነበር፣ ፊትለፊታቸው ነበር የሚሄዱት አለች። ከኋላ የሚሆነው ከዚ ከዚ የሚሆነው እንዳለ ያቸው የአላህ ስብሃነ ወተዓላ አሳያቸዋል። እናንተ የማታዩትን እኔ ያለሁ እናንተ የምትሰሙትን እኔ እሰማለሁ። ለተና ይግባእን ጌታሱላም ም ላመርባ ሶስት ጥያቄ ያለኝ አንደኛው ጥያቄ ከአካል የምንሰጠው እንደ ኩላሊት እንደ አይን ብሌን ያሉት እንዴት በእስልምና ይታያል፣ የሚለው ነው። እሺ ሁለተኛው፣ ለጠያቂዎቹም እና ለአንተም ነው መናገር የምፈልገው ስንጠይቅ ትክክለኛ መልስና ትክክለኛ ፈተዋ እንድናገኝ ግልጽ አድርገን ጥያቄያችንን ብናቀርብ ና ጥያቄው ምንድነው? አንድ የቀብር ዚያራ ዚያራ እንዴት ሂደን ቀብር መዘየር ይቻላል አይቻልም ወይ? ስንዘየርስ ምንድን ነው ማድረግ ያለብን? አሁን ፐርፐዝሊ እናቴሟች ናት ዳይሬክት ወይ ቀብር እሄዳለሁ ወይ ነይቼ እሷን ለመዘየር ህጄ ዶ አድርጌ መመለስ እችላለሁ ወይ፣ ነው ሶስተኛው ጥያቄ። ብዙ ጊዜ ይነሳል በውሻ ላይ የሚነሳ እንትን። ውሻ ታታሪና ጥሩ እንስሳ ነው፣ እስልምናም አይጠላም። ግን ፈረንጆች ለሌላ ዓላማ ይጠቀሙበታል። ፐርፐዝሊ፣ ሀልጋቸው ድረስ ይዘውት ይተኛሉ። እነዚህም በደንብ አስረግጠህ ነግራቸው ከዚህ ጋር እያይዘው እስልምና የጠላው ይሄን ነው። አልጋ ይዞ እስከ መተኛት ጾታዊ ግንኙነት እስከ ማድረግ ድረስ የሚደርሱ አሉ። አላህ ይሄንን ስለሚያቅ ነው ሲከለክል፣ ምክንያት አለው። ሲፈቅድ ምክንያት አለው። እና ይሄንን በደንብ አስረግጠህ የማያዳግ ምላሽ ብትሰጣቸው በዚያ አስታከው እስልምናን ውሻ ይጠላል እያሉ ብዙ በእስልምና ላይ ዘመቻ ስለሚያደርጉ አላህ ይጨምርለህ። አመሰግናለሁ። ጊዜ ተናገርለን። እሺ እንመልሳለን። ቴዲ ሚዮ ተናንሰው አንድ ሰላም እንዴት ነህ ጸጋና ሰላም ይብዛል ቴዲ ቴዲ ሰላም ናችሁ እንዴት ነህ የጌታ ጸጋና ሰላም በአንተ ላይ እንዴት ነህ ሰላም ናችሁ እያወራኩ ነው አለን አለን ደህና ነው ወይ ሬዲ አለን አለን ሰላም ለትውልዳችን ሁሉ አለን አለን ሰላም ለትውልዳችን ሁሉ በኢትዮጵያ ለምኖሩት ይሁን። እኔ ዛሬ እዚህ መጣሁ። የመጣውት ለክርክር አይደለም። በመጀመሪያ በመጻፋዊ በመጽሐፍ እንደ መጽሐፍ ቅዱስ እንወያያለን። የኛ መጽሐፍ ቅዱስ እንደምናገረው ከሆነ የምናገር ሁሉ እንደ እግዚአብሔር ቃል እይናገር ስለሚል ሁላችሁም በተረጋጋ መንፈስ እንመካከራለን።

ኢየሱስ ክርስቶስ የዓለም ብርሃን ነው ብላ ስለ ኢየሱስ ክርስቶስ የዓለም ብርሃን ነው ስለዚህ፣ አምላክ ነው አይደል? ሐዋርያቶች የዓለም ብርሃን ናቸው። እንዴት እንደሆነ እነግርሃለሁ፣ ከመጽሐፍ ቅዱስ እነግርሃለሁ። ሐዋርያቶች የዓለም ብርሃን ናቸው አይደለም ማ ሐዋርያቶች ሐዋርያቶች እነሱ አይ በኢየሱስ ያመነ ሁሉ የኢየሱስን መልክ ስለሚለብስ በኢየሱስ ያመኑትም የአለም ብርሃን ናቸው በቃ ጨለማ አይታወቅም ሁላቸውም የአለም ብርሃን ናቸው የአለም ብርሃን ኢየሱስም እንዴት የአለም ብርሃኑ እንደሆነ እነግርሃለሁ የአለም ብርሃን መባል ስለዚህ የአምላክነት መገለጫ አይደለም ፍጡር ራሱ የአለም ብርሃን ተብሏል ማለት ነው አይደለ ፍጡር ራሱ የአለም ብርሃን ተብሏል ስለዚህ የአለም ብርሃን መባል የአምላክነት መልክት አይደለም አይደለም ጎበዝ ብቻ ኢየሱስ ክርስቶስ ተረጋጋ። ኢየሱስ የዓለም ብርሃን ከሆነ ቆይ ነግረሃለሁ። እነሱ የዓለም ብርሃን ደቀ መዛሙርቱ የዓለም ብርሃን የተባሉት ከኢየሱስን መከተል ከጀመሩ በኋላ ነው። መጀመሪያ በጨለማ ውስጥ ይኖሩ ነበር። ከዛ በኋላ ኢየሱስን መከተል ሲጀምሩ እነሱም የዓለም ብርሃን ተባሉ። እና የዓለም ብርሃን የተባሉት ከኢየሱስ ጋር መሆናቸው ነው። አሁን ለምሳሌ አንድ ጨው አንድ ሰው በጨለማ ስንመላለስ በጨለማ ውስጥ አለ ይባላል። ከዛ ከጨለማ ውስጥ ሲወጣ ወደ ብርሃኑ ወጣ ይባላል። ከዛ በኋላ አንድ በብርሃን ውስጥ ሲመላለስ ዛሬ ይህ ሰውዬ ብርሃን ሆነዋል ይባላል እንጂ በጨለማ ውስጥ አለ አሁንም እንደ ድሮ በጨለማ ውስጥ አለ አይባልም። ስለዚህ እነሱም ወደ ኢየሱስ ስለመጡ የዓለም ብርሃን ናቸው ተብለዋል። ስለዚህ የዓለም ብርሃን የሚለው መገለጫ እና ባህሪ የፍጡርን መገለጫ ነው ማለት ነው። አይደለም አይደለም። ኢየሱስ ቆይ መጀመሪያ አንድ ነገር ልንገርህ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ የሆነበትን ምክንያት ፍጹም ሰው ፍጹም አምላክ ነው ቤት መጽሐፍ ቅዱስ ላይ አለ ኢየሱስ ፍጹም ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚልበት ያ አለ መጽሐፍ ቅዱስ ላይ እንደሱ የሚል ጥቅስ አዎ አለ የትኛው ነው ያለው ማስረጃ እሺ እኔ ከመጽሐፍ ቅዱስ ጠቅሼ ነግርሃለሁ አንተ ብቻ ተረጋጋ እሺ አብሽር እስከዛ ከሌሎች ጥያቄውን እንጠይቅ እኔ እነግርሃለሁ

ጃር መስገን እንዴ አለን፣ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ላስተማረ መጽሐፍ ቅዱስ ላይ እኔ ልጠይቅ ነው የገባሁት። ኮሜንት ላይ ስጽፍ ነበር እየተሳደር ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። አላስተማረም መጽሐፍ ቅዱስ አንተ በምትለው አግባብ አላስተማረም። እኔ ምን አልኩኝ አንተ ምትለው ሰውና አልክ በሰው መወለድና እና በሰው እናት እና በሰው ልጅ አባት እና ልጅ መቀዳደም ነው አንተ ምትለው። እሱ ደግሞ እሱን ቃል ስናገር ሰማህ፣ እንደዛ ነው። ከዚህ እከታተላለሁ ስታወራ ሰማህለ የተቆራረጠ እስኪ መሐመድ ከቁራን ላይ እኔ ሜሴንጀር ነኝ ተከተሉኝ ያለው ያለበትን ቦታ ሳይኝ ኢየሱስ ክርስቶስ አምላክ እንዳለው አስተምረው መሐመድ ከቁራን ላይ እኔ እኔ ሜሴንጀር ነኝ አም በኮፊቶ ፋላ ፎሎውም ያለበትን አሳየኝ እስኪ ችግር የለውም እሱን ትጠይቃለህ አሁን ይሄን ጨርስ መጀመሪያ ኢየሱስ ክርስቶስ አምላክ እንዳለው ላይ ገባሁት አልመልስም እኔ አላውቀውም አልመልስም ወላ ኮቤት ላይ የተሳደበ ነበረ ና እምነታቸውን ግን መጽሐፋቸውን ለማጽደቅ አይችሉም ነብዩ መሐመድ ሰለላሁ አለ ሰለም ተናግረዋል ወይ አሁ ተናግረዋል አነ ነብይ ቃል በቃል እኔም ነብይ ነኝ ብለዋል። በደንብ ብለዋል። አነ ነብይ ላ አከዚብ እኔ ነብይ ነኝ፣ ላ አከዚብ ይሄ ውሸት ሳይሆን እውነታ ነው ብለው ተናግረዋል። አትሳለቡ፣ ጥሩ አይደለም። እ እኔ ወላህ ላዚ ምንም አያስደኝም፣ ግን ለእናንተ ጥሩ አይደለም። አያችሁ፣ ይሄ ሰው አሁን እርግጠኛ አባቴ ይሆናል፣ ግን ኮሜንት ላይ እየሳቀ ይሳደባል። ከፍ በሉ እንጂ ከፍ በሉ ትንሽ ኧረ ተው፣ የህይወት ጉዳይ ነው ሃይማኖት ስለመለኮት ጉዳይ የህይወት ጉዳይ ነው። አንድ ድንነት ለሰው ልጅ የተሰጠው እዚህ ዓለም ላይ ከሞት ካለ በቃ ወይ የዘላለም ገሃነም ትገባለህ ወይ የዘላለም ገነት ትገባለህ። የሰው ልጅ እንዴት ነው እንዲህ አይነት ነገር እየጠበቀ በስተፊቱ በህይወቱ ላይ የሚቀልደው? ወደ ነብያት መንገድ ተመለሱ። አምላክ ስለሚያዝንላቸው ነው በነብያት ስም አንድ ነብይ አስመለኳቸው አባቶቻችሁ አምላክ ስለሚያዝንላችሁ በመጨረሻው ዘመን ነቢዩ መሀመድ ሰለላሰለምን አስነሳላችሁ። እርሳቸው መጥተው ምን አሉ? እኔን አምልኩኝ አላሉ። የአብርሃምን፣ የኢስሐቅ፣ የያዕቁብን አምላክ እና አምልክ ብለው ነው ጥሬ ያደረጉላችሁ። ሌላ አይደለም። የመሲሁን፣ የሙሴን፣ የማርያምን፣ የገብርኤል፣ የሚካኤልን አምላክ እና አምልክ። እርሱም ብቻ በእርሱ ላይ ቅንጣት ሌላን አካል አናጋራሉ። በልጃ ቢል ሐቅ ወሰደቀል ሙርሰሊን። በእውነትም መሀመድ እውነትን ይዞላችሁ መቷል። ቀደምት ነቢያትን አረጋግጧል። ያው አብርሃም ጻድቅ ነው፣ ይስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ መሲሁ ጻድቅ ነው፣ ማርያም ጻድቅ ነች። ወደኔ እንመለስ። አይ ተመልሰናል። እሺ፣ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ አሳየን። እሺ፣ ከመጀመሪያው ጀምሬ ሊንገርህ ኢየሱስ ፍጹም ሰውና ፍጹም አምላክ የሆነበትን ሁለት በሁለት ነገር አሳይሃለሁ። ኢየሱስ መጀመሪያ በዚህ ምድር ላይ ሥጋ ለብሶ ስመላለስ ለማዳ ያንተን ማብራሪያ አይደለም፣ ጥቅስ ነው የፈለግኩት። ቆይ እኮ ልነግር እኮ ነው። እናንተ ለምንድን ነው እኛን ማታዳምጡ? ይሄ እኮ ነው። ወደ እውነት አዳምጡ። ስታ እንደ እኛ ስንቴ ነው እናንተን ምን ሰማ። ስታ እንደ አዳምጡ። ጥቅስ ስጠይና ያልኩት ኢየሱስ የተናገረበትን፣ ያንተ ማብራሪያ ጭራሽ ጥቅስ ትምህርት አይደለም። ቆይ የእናንተ ነገር እኮ እኛን ስለማታዳምጡ ነው። ይህ ሲንቴዚ ተቀምጫን ንትን ሰማው እስቲ አንዴ የመጀመሪያ ዛሬ ብቻ ስማስ ነው ለማዳመጥ ነው ያልኩ ነው ኢየሱስን ለማዳመጥ ነው። ነግሪ እኮ ነው ሁለቱ ነጥቦች በጭሩ ልንገሬ ኢየሱስ ፍጹም አምላክና ፍጹም ሰው የሆነበት መጀመሪያ ፍጹም ሰው መሆኑን የሚያሳየው በዚህ ምድር መመላለሱ ነው። ፍጹም አምላክ መሆኑን የሚያሳየው ደግሞ በዮሐንስ ወንጌል ውስጥ አዛርን ኢየሱስ ከሞት ሲያነሳ ፍጹም አምላክነቱን አሎ አዳም ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ ነው ጥያቄው። ብሏል ለርሱ ተናግሯል ወይነስ አንተን አንተ ጥያቄ ያልከለት፣ አሎ ከዚያ የራሳቸውን እምነት ይነግሯቸዋል። እኛ እናንተን እምነት ለመስማት እኳለም እምነታችሁንማ አሁን እናውቃለን እኮ መድገም አያስፈልገውም። ያንተን እምነት ስለማውቅ እኮ ነው ጥያቄ የጠየቁ ማሰማከው ነበር። ከዚህ ማስረግ ትችላለህ ወይ ነው ጥያቄው። በቃ የሚናገር ሁሉ እንደ እግዚአብሔር ቃል ይናገርላል። እኔ ይህ ታሪክ አይደለም ማውራ በቃ ተው። እሺ እንግዲህ አሁንስ በትክክል ተቀመጠው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? እኔ ለዚህ ንግግሬ ከራሱ ንግግር ማስረጃ አለ ስተህ፣ ከኢየሱስ ክርስቶስ ንግግር ኢየሱስ ኢየሱስ እኔ አምላክ ነኝ እያለበትን ቦታ ነው የፈለግኸው? ኢየሱስ አምላክ ነኝ ብሎ ብዙ ቦታ ነው ያወራ። እስኪ ለምሳሌ አንድ ቦታ ሚበል ልንገር። እሺ ቆይ እሱንም ከሰማ ብቻ ነው የሚነግር፣ ካልሰማ ሀሳብ ነግራለሁ። እሺ ቆይ ራእይ ወንጌል ምዕራፍ አንድ ከቁጥር 17 ጀምሮ ላምብብ በቪዲዮ ላምብብ አምብበንቺ እሺ። በቪዲዮ አይሽ ባየቱ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቁ። ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው ነኝ ነኝ ሞቼም ነበሩ ነው ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል እዚህ ቦታ አምላክ መሆኑን በቃ፣ ሁሉ ስልጣን አለ። አብ ሲናገር እንዳለ የሚወደው ልጅ ይህ ነውና እሱን ስሙት አለ በዮሐንስ ወንጌል ላይ። እሱን ስሙት ማለቱ ደግሞ ስልጣን ሙሉ እንዳለው ኢየሱስ፣ ስልጣን ሙሉ በሰማይና በምድር ስልጣን እንደተሰጠው ያሳያል። እዚህ ቦታ አንተ መጀመሪያ እንዴ እየተደማመጥን ብንሰማ ኖሩ ብዙ ነገር እንረዳ ነበር። ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ፣ አይ አይደለ። ነገር ግን አሁን እንደሱ ያለበትን ጭራሽ እንዳው የሚያመጣው ጥቅስቲ ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው እነሆ ሙቼ ነበር አምላክ እንዳልሆነ አዎ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው አመሰግናለሁ አሁን ላስረዳህ እነሆ ሙቼ ነበር ያለው ማን ነው ኢየሱስ አይደለ ቆይ አዎ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገር ከኛ አይደል? ተክሱን እኔ ደግሞ ልጠይቀህ። ነገር ከኛ እኮ አዳመጥከው፣ አሁን ደግሞ ጠይቀኝ። ነበር ያለው ኢየሱስ ነው አይደለ? አ አምላክ ይሞታል አይሞትም? እ አምላክ ይሞታል አይሞትም? ስለጣታችን ሞቷል። አይሱ ስጋ ለብሶ ነው የሞተው። ለምን አይደለም? ጥያቄ አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ሰው፣ ስለዚህ አምላክ አይደለም እየሱስ ማለት ነው ሙቼ ነበር አለ። ለምን ቆይ ቆይ መጀመሪያ ነግሬ ነበር፣ ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ መጀመሪያ። እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ የሚል መጽሐፍ ቅዱስ ላይ። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው፣ አምላክ አይሞትም። አይሞትም አዎ አዎ አይሞትም። ኢየሱስ ሞቷል ካልክ አምላክነቱን በቃ እርሰው፣ የሚሞት አምላክ የለምና ለምን ኢየሱስ ፍጹም ሰውም ቆይ ፍጹም ሰውም ፍጹም አምላክም ነው። ኢየሱስ አንተ የወሰርከው ፍጹም አምላክነቱን ነው። እሺ አዳም ችግር የለም እሺ። አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሐሳብህ ምንድነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? አ? አ ያ? ክርስቶስ የሞተው በስጋው ነው፣ በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲ ቴዲዬ ቴድነት ቴዳ ለም ቴዳ ቴዲ የጌታ ሰው፣ የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ፣ ግን አሜን በል እጆችን ወደ አትጸልይ። ቆይ፣ ለምንድን ነው የምትጸልይው? መጀመሪያ እየተደማመጥን እሺ፣ በቃ ቆይ፣ እዚህ ከመጽሐፍ ቅዱስ እነግራለሁ አየሽ?